አሰላሙ አለይኩም ወረሐመቱላሂ ወበረካቱ። ውድና ንቁ የሆናችሁ ቤተሰቦቼ ወንድም እህቶቼ፣ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝትርፍ ይበልልኝ። ሁሉን ሰላም፣ ሁሉ መልካም። ዛሬ የአማር የአማር ቦታ የት ነው የምትወስጅኝ ካላችሁ፣ ዛሬ ያው አዲስ ነገር የጁሟ ዕለት መስገዱ አጅር የበለጠ አለው። ቤት ቤትም ተፈቀደላት የጅማ መስፈርቶቹ የጅማ ሱናዎቹ ምን አይነት ናቸው? ጅማችን እንዴት ሆነን ያው በስደት ያላችሁ የመዳን ቅመሞች መቼም ቤትም ሆነን አላህ ይቀበለን። እኛ ያው ቤት ሆነም ቀረብ አጅነቢ እንደዚህ ተገላጠል ምን እንትን ከሆነ በኒቃባችን እንትን ብለን በሴቶችም ባለ መስጊት ሰግዳችሁ ሀዲስ ሰምታችሁ የእሱም ያው ይሄ አክልም እንትን ባይል ግዴታሽ ነው መስጊት እንጂ ምናምን ሳይሆን ተመችቶ ግን ሀዲስ ለመስማት በጀማ ሰግዶ ለመምጣትም፣ ሰላማችሁ ብዘት ይበልልን። ያው ውድ ነቢያችን ሰለላሁ ዐለይሂ ወሰለም፣ እስኪ ዛሬ ሰላዋት እናብዛ። ዛሬ ቀን ያው በሰላዋት በምንም ነገር ጅማ እንደሆነ ማናችንም እንትንላለን። በጅሙአ ቀን ፈጅርም ይሁን ሰግደን፣ ምንም ወንዶች የጅሙአ ቀን የጅሙአ እለት ይለናል። ኢንሻአላህ ሰላማችሁ ያብዛልኝ። ከልብ ነው የማመሰግነው፣ በኮመንት በላይክ ቤቴ ሞቅ የምታደርጉ አላህ እናንተ የሚያግዛችሁ አላህ እናንተ ሀሳባችሁ ተሳክቶ ለሀገራችሁ ያብቃችሁ፣ በሀገራችሁ ገብታችሁ ኢንሻላህ ከቤተሰቦቻችሁ የምትደሰትበት ጊዜ ቅርብ ያድርግልን። እናንተም ዱዓ አድርጉልን ሀገራችን ሰላም ያድርግልን። የዛሬ እርሴ የጁማ እለት ይለናል። ጁማ ቀንስ በምን አይነት ነው? የጁማ እለት ጁማ ማለት የሳምንቱ ምርጥ ቀን ነው። የአላህ መልክተኛ ሰለላሁ ዐለይሂ ወሰለም ያለ ዘንድ ከቀን ከቀናቶቹ ሁሉም በላጩ የጁማ እለት ነው ብለዋል ብለዋል በዚህ እለት ስራዎቻቸው ይበልጥ ማሳመሪያ ይገባል። የጁማ እለት የጁማ እለት በጁማ በክብረት የተሰገደ የፈጅር ሶላት ከየትኛውም ወቅት ሶላት በላጩ ነው። የአላህ መልእክተኛ ሰለላሁ አለይሂ ወሰለም አላህ ዘንድ በላጩ ሰላት ሶላት በጀማ በጁማ እለት በጀማ የተሰገደ የሱቡኺ ሶላት ነው ብለዋል። ከየትኛውም እለት በበለጠ ቀድሞ ለመገኘት መጣር ይበልጥ ያስውመነዳል። የጁማ እለት ከሌሎችም ቀናቶች በበለጠ ነቢዩ ሰለላሁ አለይሂ ወሰለም በነቢዩ ሰለላሁ አለይሂ ወሰለም ላይ ሰላዋት የማውረድ ቀን ነው። ያ አላህ አላህ ሱብሃነሁ ወተዓላ አላህ እና መላእክቶቹ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት ያወርዱ ነበር። እናንተስ አማኞች እናንተ አማኞች ሆይ በእነሱ ላይ ሰላዋት ሰላትና ሰላዋት አውርዱ አልአህዛብ ነቢዩ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ ሰለላሁ ዐለይሂ ወሰለም በጁማ ቀናቶች፣ በጁማ ሌሊቶች በእኔ ላይ ሰላዋት አብዙ። በእኔ ላይ አንድ ሰላዋት ላወረደ አላህ በሱ ላይ በሱ አስር ያወርድለታል ብለዋል። ትንሽ ሰርተን ከአስር እጥፍ በላጭ ለማግኘት ከወዲሁ ወዲሁ እድሉን እንጠቀም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከባብድ ሀጢያቶቹን ኖረው ካልጋረዱን በስተቀር አምስቱን አምስቱን ሶላቶች እንዲሁም ከጁማ እስከ ጁማ በመካከላችን ያሉ ሀጢያቶችን ያብሳል። በሌላው ዘገባ ከባባድ ሀጢያቶቹን ኖረውም ካልገረዱ በስተቀር የጁማ ዕለት በጁማ በመ በመካከላቸው ላይ ማበሻ ናቸው ብለዋል። ስለዚህ ከከባዱ ወንጀሎቹን በመራቅ ወይም ተውበት ተውበት በማድረግ አምስቱን ዕለታዊ ሰላቶች ጠብቀን በመስገድ በመስገድ የሳምንቱ የሳምንቱን ልዩ የስብሰባ የስብሰባ ቀን የጅሟን ሰዓት በመስጊድ በመስጊድ ተጨማሪ ግድፈቶችን እናጽዳ። የጁማ የሳምንቱ ልዩ የመከባበሪያ ቀን ነው። ሁሉም ሙስሊም ክብሩን ነው። ሃብታሙም ድሃውንም ታላቁም ከታናሹም ከዚህ ከተገዚ የሚለየበት ቦታ አይደለም። መስጂድ ሲደረስ ያገኘበት ክፍት ቦታ ሊቀየር ይገባል አይገባም እንጂ ማንም አስተንስቶ ወይም እንዲህ አስደንጎ ሌላ ቀርቶ በሌላ ሰው መቀየር አይገባውም። የአላህ መልእክተኛ ሰለላሁ አለይሂ ወሰለም እንዳንንዳችሁ አንዳችሁ በጁማ ቀን ወንድሙ የተቀመጠበት ቦታ ሊቀመጥበት ብሎ እንዳይነሳው፣ ነገር ግን ስፋ ሰፋ ሰፋ አድርጎ ይበልጥ ብለዋል። ኢማሙ ቁጥብ ያልጀመሩ እንደሆኖ ሰዎችን እንዲጠጋጉለት አደረጉ እንዲሸጋሸጉለት በስርዓት ማግባት ይቻላል። ጁማ ጁማ የሳምንቱን ልዩ የጽዳት ቀ የአላህ መልእክተኛ ሰለ ላሁ አለህ ወሰለም አንዳቸውም ወደ ጁማ ሲሄዱ ይታጠቡ ማለታቸው ተዘግቧል። ጁማ የሳምንቱ ልዩ የቁርአን ቀን ነው። የአላህ መልእክተኛ ሰለ ላሁ አለህ ወሰለም ቀን ቀን ቀናዩን ብለዋል የጁማ ዕለት ሱረቱል ከሀፍ ለቀራ ሰው በሁለቱም ጁማ መሃል ያለውን ያህል ከባርሃል ያበራለታል ብርሃን ያበራለታል። አላህ ብርሃን ካበራቸው ትልቅ ነገር ካደረጉ አላህ ያድርገን። ውዶቼ ሰላማችሁ ግዝፍ ትርፍ ይበልልን። ያው የጁማ እለት ምን አይነት ጥቅም እናቃለን። ያው ለማስታወስ ነው እንጂ ይሄ እናንተ ታውቁትም፣ ይሄ ማለት ሳይሆን ያው ማስታወስም፣ አንድ ሰው አሁን ቁርአን እኔ ብዙ ጊዜ ያው በስራ አዛ እያለሁ ተፍ ተፍ ትብት ያሰጠና ሰጠራይ ወይም እንትን ቤቱ ላይ ወን ነገር ሱረቱን ካፍ በቃ የሄት ሄድኩ በጆሮ ያው ቁጭ ብለን መቼም ሲጠሩ ምን ሲሉ እነሱ ገና በዛ ስራ ቁጭ ብላ ቁራና እየቀራሽ ማንም ማንም ተመቻችቶ ማንም አው ይሄ ሱረቱን ካፍ ጨርሰሽ ቅሪ። አይ አትጠሪም፣ አይባልም። የሰው ቤት ነው። የብር ብለን ወተናላ ቀልባቸው እነሱ እንትን ይበላቸው። ግን ከፍተን ያ ሱረቱን ካፍ እየሄድንም መስማቱ የተሻለ ነው። የዳ የሳዲት በሶስት በሶስት ነገሮች ተዘጋጅ። በሶስት ነገሮች ተዘጋጅ ለሀላፍትነት፣ ለዕውቅነት፣ ለትዳር። ሶስት ነገሮች አክብር፣ ቃል ኪዳንህ፣ ጓደኛህን፣ ትዳር። ሶስት ነገሮችን አክብር፣ ቃል ኪዳንን፣ ጓደኛህ፣ ትዳር። ሶስት ነገሮችን ተቆጠብ፣ ምላስህን፣ ቁጣህን ስሜትህን ሶስት ነገሮችን አድርግ ውበትን፣ ህይወትን፣ ተፈጥሮ። ሶስት ነገሮችን አድርግ ውበትህን፣ ህይወትህን፣ ተስፋህን። በመሀል ያው እነሱ እንትን ብያችሁ ነው። ያው የዛሬ ያው አዲስ ነገሬ አዲስ ነገር ነው ያልኳችሁ በዚህ በማምር ቦታ እንደዚህ፣ መንገዳችሁ ውበታችሁ ስትሄዱ፣ በዛም በቃ ተጠያይቃችሁ ራስ በራሳችሁ አንድ ሰው እያነበበ አንድ ሰው እየሰማም ጥሩ ጥሩ ነገር ለምን የሰው ሐሜት አይመጣባችሁም? የሰውም ድንቅ አንዷ እንደዚህ ያላት አንዷ ያላትም አንዷ እንደዚህ ሄዳ ነበር እንደዚህ ብላ ነበር ሳንልም በእንደዚህ ነገር አሁን ጅሟችን አላህ ጥሩ ነገር ሀይር ነገር ስናስብ ጥሩ ነገር በቃ በመጥፎ ነገር በሰደቃችን ቀርተን ሰግደን በእንደዚህ ነገር አላህ በሰላም ያውለን። የጅሟ ማለት የሳምንቱ ምርጥ ቀን እንደሆነ እናቃለን። ማናችን ማይንድ አይደል? ጁማ ቁርአን የወረደበት ቅያማ ያው አላህ ቅያማ ጭንቅ፣ ከዛ ቀን ጭንቅ አላህ ይጠብቀን። እዛ ጊዜ የምትምንልበት የጁማ የጁማ ማለት የሳምንቱ ምርጥ ቀን ነው። የአላህ መልክተኛ ሰለላሁ አለይሂ ወሰለም አላህ ዘንድ ከቀናቶቹ ሁሉ ከቀናቶቹ ሁሉ በላጩ የጁማ ዕለት ነው ብለዋል። ከዛ የበለጠ ውድ ነቢያችን እንዲህ ያስቀመጡልን ነገር ተቀናቶ እስኪ ዝም ብለን እዛ ጋር ስንጸፍ ጁማ ሙባረክ ምናምን የሱም ሳይሆን፣ እስኪ ውድ ነቢያችን ሰለላሁ አለይሂ ወሰለም የጅማ ሱናዎቹ ውስጥ ምን ያስቀመጡልን? ሰግደን ስንወጣስ ያ የተቸገሩ እኛ አጠገባችን ያሉስ ምን ብሎ ምን ሰምተን ነበር? ብቻን እዚህ ጋር ሰምተን ምን ሳይሆን እኛስ ምን ሰራንበት። ከመጥፎ ነገር ተከልከሉ፣ ከጥሩ ነገር ቅርብ ሆናችሁ ተቀራረቡ፣ ጥሩ ነገር ስሩ ከተባለን እኛስ ምን አደረግን? እስኪ ራሳችን መፈተን አለብን። ያው ራስ በራሳችን አሁን ይሄኛው ስንል ራሴ እንኳን የሆን ነገር ማስታወስበት ነገር ካግራላቸው ያግራልን። የአላህ መልእክተኛ ሰለላሁ አለይሂ ወሰለም አላህ ዘንድ ከቀናቶቹ ሁሉም በላጩ የጁማ ዕለት ነው ብለዋል። በእነዚህ እለት ስራዎቻቸው ይበልጥ ማሳመር ይገባል አላችሁ። በሁሉም ቀን ያው ሰፎኑ ማይሳሰት የለም። በሁሉም ቀን ያቋረጥንም ቀን ያው ሰደቃውም ይሆን ምንም ይሆን ወደ ኋላ ያደረግን ነገር በሁሉም በዛኛ በሳምንቱ ቀን ተበራጭ ያለ ነገር ብያችሁ ነው ያው ቀን በቀን በስ በሳምንቱ ቀን ቀን በቀን ጥፍራችን ሁሉም ነገር ያይሱና እንትኖቹ ቀን በቀን አዲስ ልብሳችሁ፣ በቃ የሚለበስ የመስጊድ የሚለበስ ልብሳችሁ ሁሌም። አሁን ሴቶችን ከሆነ መስጊድ የምትለብሰው አበያ ለብሰሽ ኒቃብ ለብሰሽ ቤትሽ ቁጭ በይ። ቀኑ ይሄ በላጩ ለማለት ያው እንዴት የጁማ እለት ታጥበሽ ንጹህ ሆነሽ ካለሽ አዲስ ከሌለሽ ያለሽም አጥበሽ ብዙ ነገር ያ ያልኳችሁም ያው ቀን በቀን ሰደቃ አልሰጠሁም ብለን እንትን እንላለን። ሰላማችሁ ትርፍ ይበልልኝ። ከልብ ነው ማመሰግነው ውዶቼ። ኢንሻላህ በተለያየ ቪዲዮ እንገናኛለን። የተጣሉም አላህ ቀልብ ይስጣቸው። ብዙ በት ችግር ያለው በጎረቤት የተጨነነ በስደት ብዙ ያለበት አላህ ይድረስለት። እኛ ሰበብ አድርገን ድዋ እናድርግ። ብዙ ነገር አለ አይደለ? በስደት እንኳን ሀገሯ ልትገባ እንትን ያለች ልጅ ያው ብዙ ነገር አለ